መጽሐፍ ቅዱስ እንደሚነግረን አብሶ በብሉይ ኪዳን ሙሴ እየደበዘዘ የሚሄድ ክብርን እንጂ እየጨመረ የሚሄድ ክብርን አልተለማመደ። ሁለተኛ ቆሮንጦስ ምዕራፍ ሦስት ላይ ሲነግረን ያ ይሻር የነበረው ኪዳን በክብር ከሆነ ይሄኛውማ እንዴት ይበልጥ ብሎ ከተናገረ በኋላ ሙሴ ይላል የፊቱ ማንጸባረቅ እየደበዘዘ በሚሄድበት ጊዜ እንዳያዩ መጋረጃ እንዳደረገ እንደርሱ አደለንም። ለዚህ ጳውሎስ የሚነገረን ሁለተኛ ቆሮንቶስ ላይ ሙሴ ፊቱን የሸፈነው ለአንድ ጉዳይ ነው ያ ማንጸባረቅ ያ ክብር እየደበዘዘ ሲሄድ እንዳያዩ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን እስክናንጸባረቅ ሙሴ እያንፀባረቀ መጣ እየደበዘዘ ሄደ እኛስ እየጨመርን እየደመቅን እያበራን እያንጸባረቅን ከፍ እያለን ቀጥላለን ለምን እኛ አብ ተገልጦልናል። እኛ ጋር የመጣው ኢየሱስ ለእኛ የነገረን ኢየሱስ ለእኛ የተረከልን ኢየሱስ አብን ያየ በአባቱ እቅፍ የነበረ እግዚአብሔርን ሙሉ ሕይወት እያበራልን። ስለዚህ መቼም እግዚአብሔርን ያየ የለም፣ በአባቱ እቅፍ የነበረው እርሱ ተረከው ይለናል።